ያታለለው ካለለው በሐሰት መስካሪው ውሸታሙ ሰውዬ ከሃዲው ደመቀ አደይም ከዛ ቤት እንድትወጣና ጎዳና ላይ ህወታ ስስቅ ብላ እያለቀሰች መሄጃ ግራ ገብቷት ለእጇ ሳንቲ ማታ ለምለም ደርሳላት ነበረ። ለምለም ወደ ኤላ ቤት ይዛት ሄዳ ነበር። ከመስረቀሽ እያ ለማፈረሽ ምን ልትሰሪ ቤት የመጣሽም ሲል ኤላ ላደይም ነግሯት ነበረ። ገንዘቧን ሄዳ መቀበል እንዳለባት ለአደይም ለምለም አስጠንቅቃ ነግራት ነበር ነበረ የባርኮት እናት እታለም ደውላ አደይን እንዳባረራችኋት መልሰ ፈልጋት በማለት ለልጁ አስጠንቅቃ ለባርኮቴ ነግረው ነበር። በዛሬው ክፍል ላይ የአደይ መጨረሻ ምን ሆነ? እሷን በማስወጣቷ የተደሰተችው ልጅ ፍቅር ደስታዋ ቀጠለላት ወይ? የሚለውን በዛሬው ክፍል ላይ የምናየው ይሆናል። ሰላም ጤና ይስጥልኝ። ውድ የተከበራችሁ የዚህ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት አደይ ድራማ ክፍል 32፣ ወቅቱ በዛሬው ክፍል ላይ አደይና ለምለም ወደ እዛ ቤት ተመልሰው ስለ ደሞዙ ለመቀበል ሄደው ነበረ። ዴቭና አፍቅር ተኝተው እስታይ ትደነግጥና፣ ዴቭ አፍቅር ምን እየሰራች ነው በማለት አደይ ትናገራለች። ትናደድና ወደ ሳሎን እስተን አንገቷን አንቀሽ ደሞዝሽን አትቀበይም ወይ በማለት ለምለም ላደይ ነገረችው። ደግሞስ ዴቭ ደህናልሽ አልነበረ ወይ ምን እየሰራ ነው ምን እየሰራ ነው ከዚች ጋር በማለት ለእሷ ስትነግራት ባ ይመጣ ባርኮት አደይ በማለት ማለት ሲላት ተመልሽ የመጣሁ ባርኮት ይህ በማለት ለባርኮት ተመለስለታለች። ይኸውልህ ባርኮት አደይ ስራ መግባት ፈልጋ ደሞዝ ያስፈልጋታል ደሞዝዋን ለመቀበል ከፍቅር መተን ነው በማለት ለባርኮት ስትነግረው ባርኮት ደሞዝሽን አልወሰድሽም ምንድነው በማለት ለሷ ሲነግራት የሁለት ወር ከሶስት ሳምንት ደሞዜን አልሰጠችኝም ስትል ለባርኮት መለሰችለት። በጣም ይናደድና ለምን አጠየ ኢንጀክሽን በማለት እሱ ይመልስላታል። ለብርሃን መታከሚያ ስለ ሰጣኝ ነው ያጠየቁ በማለት ተነግረዋለች። ፍቅርን እየጠራትና ስለ ደሞዙ ስትጠየቅ ለትምህርት ቤት ከፍዬው ነው በማለት ስትል እየተርበተበተች ወር ጠብቃ ደሞዝ የምትከፍለው የትምህርት ቤት እናታችን አይደለችም ወይ ለምንድን ነው ያጠፋሽው? ብሎ በድጋሜ ሲያስጠነቅቃት ብሩን እንቺ እብዬ ስነግራት አልፈልገው ማሆን ብላኝ ነው ብላ ለሱ ስትለው በችግር ላይ ችግር አትጨምሪ፣ ስለ ብር አውርተን አናውቅም በማለት ቆጣ ብላ ለፍቅራዴ ትመልስላታለች። አሁን ብሩን እንደሚያስፈልጋት ትናገራለች። ኤላ እዚህ ጋር ተረጋጉ ብሎ አሁንም እየዋሸች ይሆናል ለማለት ሀሳብ አነሳ። በመካከል አደይ እናታችን እንድትወጪ አልፈለገችም እቤት እንድትቆይ እኔም በጊዜው አጥፍቻለሁ መሄድ የለብሽም በማለት ለአደይ ይነግራታል። እናንተ ቀድማችሁ አስወጣችሁኝ እንጂ እኔ የዚህ ቤት ነገር ካበቃልኝ ቆይቷል በማለት ለባርኮቴ ትነግረዋለች። የፍቅርና የሊዲያህ ነገር አስመርሮኛልም በማለት ለሱ ስትመልስለት እንድትቆይ አሁንም ይናገረ። ለምለም አያይ መቆየት የለባትም እዚህ ቤት በማለት የፍቅርን ስም ስታነሳ እንደገና ትነጫነጫለች። ፍቅር ዝም በይህ በማለት ለምለም ትላታለች። ምን ልትሰሪ መጣሽ? ራስሽ ነሽ ፈልገሽ የመጣሽው በማለት ፍቅር ለአደይ ትነግራታለች። አንቺ ለማኝ በማለት ቃሏን በመጠቀሚ ይሄ ይቅርታ እኔ የራሴን የልፋቴን ልወስድ ነው እየመጣሁት ለማኝ አይደለሁም በማለት ትመልስላታለች። በጣም ትናደዳለች። ኤላና ለምለም ተቀምጠው ነበረ፣ ምግብ እያጎረሰችው ነበረ። ምግቡን እስታጎርሰው እየደጋገመች ነበረ። አረበቃን ከአንድ ቀን ውጪ አትበሉም የተባለን ይመስል ብሎ ለለምለም ሲመልስላት፣ አትወደኝም ማለት ነው በማለት ትለዋለች። የአንቺ ልጅ ፍቅርና ጉሻ ምግብ ምን አመጣው በማለት ለእሷ እየቀለደ ተናገረ። ቀጣይ ምንድን ነበር እየተፈጠረው ያ የእንትና ተናዶ ተናዳ ነበር እና በፍቅረኛዋ ምክንያቱም አዴ ተወደዋለች ግን ከእሷ ጋር እንደዛ ስለሆነ በጣም ተናዳለች። እንደሰከረ እንግዲህ እየተወላገደ እሷን ለመፈለግ አደይ አደይ እያለ ለምን ክላስ አትቆረቁሪ ለምን መጣሽ ብላ በጣም ፍቅር ተንጨርጭራለች። ወደ ሳሎን ትሄዳለች። እሱን ግድግዳ እየተደገፈ አደይ አደይ እያለ ይሄዳል። ደረጁን ትወርዳለች። እሱ ይዛታል። አደ ይሄ በማለት አሁንም እንደሚወዳትና አንቺ ሌላ እኔ ከንቱ ነኝ በማለት አንቺ ሌባ ትሆኚ አትሆኚ የሚያገባኝ ነገር የለም እኔ ግን አንቺን ነው የምወደው እያለ አሁንም ፍቅሩን ለእሷ እየገለጸላት ነበር። ቆይ ጠጥተሃሉ ይሰክርሃሉ ይሄ በማለት ለሱ መልሳ ትነግረዋለች። ወደ እሷ አጠጋ ብሎ እሷን ሊዛ ሲል ቅድም ምን እየሰራህ ነበረ? ከአንተ ይህንን አልጠብቅም ነበር በማለት ተናግረዋለች። አሁን ማረፍና መተኛት አለብህ፣ ወደ ክላስህ መውጣት አለብህ በማለት እሱን ደግፈው ወደ ክላሱ ይዘው ስትወጣ እሱ አልጋው ላይ ይወድቃል። የእሷን እጅ ጭብጥ እያደርጋት እና እሱ ጋር እንድትቆይ ያደርጋል። እሷ ደግሞ ፍቅር ከመጣች ሌላ ችግር ነው የሚፈጠረው ልህ ሄደ በማለት ተሰትለው አሁንም እጇን ጨበጥ ሲያደርጋት ወደ አልጋው ላይ ትወድቃለች። ፍቅር ትጥን ጦለጦል ወደዛ ክላስ ስትገባ ሌላ ነገር እየተፈጠረ መስሏት አደይን ጥርቅም አድርጋ እሷን ለማሰቃየት እየሞከረች ነው። በስካር ላይ ያለው መነሳት እያቃተው እየተገደገደ አደይን ማዳን እያቃተው ልጅ ፍቅርን እንደምንም ያብ ትሄዳለች። ምክንያቱም ይቆጣትና ፍቅር ትነሳና አደይ ትነሳና ፍቅርን ትገፈጥራትና የተፈጠረ ነገር የለም እንዳሰብሽው አይደለም በማለት ለፍቅር ትነግራታለች። በደረቱ ላይ ተለጥፈሽ ምንድ እንድታደርገው እየፈለግሽ ነው? ሄደሽ አልነበረም ወይ? ለምን ተመልሰሽ መጣሽ? በማለት ትገላምጣታለች በድጋሚ። ሊዲያ ሰክራ ሶፋው ላይ ተቀምጣለች። አደይን ትጠራታለች። አደይ ፍቅርን ሳትገልልኝ ወዴት ነው የምትሄጂው በማለት ለአደይ ትነግራታለች። ኤላ ቤት ሊሄድ ነው በማለት ስትነግራት፣ ኤላ ቤት ለምን በማለት ላታለች። አሁንም ሰቅራለች፣ እየተርገደገደች ነው። ቆይ ምን ያክል ይሄን ያክል ምን ያክል ብትጠጡ ነው በማለት እግሯን ታነሳና ተሰበሰብላታለች ወደ ሶፋው ላይ ኤላ ቤት አንቺ ልጅ አትሄጂ አላልኩሽ ወይ? ዴቭዛ አንቺ ፍቅር መጠጥ ይጠጣል፣ ፍቅር እዚያ ታብዳለች፣ እኔ እዚህ እበሳጫለሁ። ለምንድ ነው አንቺና ለምለም ከህይወታችን የማትወጡልን በማለት አስጠንቅቃ ለሷ ትነግራታለች። በጣም ትበሳጫለች አደይ እንደዚህ ስላለቻት። ስለ እፍቅር ከበፊቱ ጀምረሽ አትወጂያትም ብሎ ኤላ ለእፍቅረኛው ለለምለም ነገራት። ለምለም አደይ እኮ በጣም ስለ አደይ መልካምነት ተመለሰችለት እና ስለ እፍቅር ታውቅ የለም ወይ ገና ተማሪ እያለን መታን እንኳን እኔ እናንተ እንድንስማማ የማትፈልግ ናት በማለት ለሶስት ተመልስለት አደይ ሳ በማለት ሲነግራት አደይና እሷ በጭራሽ አይገናኙም። አደይ በጣም ጨዋ መልካምና ጥሩ ሴት ናት፣ በማለት ስለ አደይ ስትነግረው ለመናገር እየፈለገው ነገር ነበር። ምን ልትነግረኝ አስበህ ነው በማለት ትነግረዋለች። ሻይ ምንም በማለት ይነገራ። ባርኮቴ እኮ አደን ያፈቅራታል በማለት ለሷ ሲነግራት ነግራት፣ ደግሞ እንዳትናገሪ ፍቅሩን አልገለጸላትም፣ አልነገራትም በማለት ለለምለም ይነግራታል። ለምን ታዲያ አልነገራትም ብላ ለምለም ትነግረዋለች። እኔ ግን የሚመስለኝ ዴቭ የሚወዳት ነው የሚመስለኝ። አሀሀ ለካ አሁን ገባኝ። አደይ በጣም እንደዚህ ጥምድ አድርጋ ለፍቅር አደይን ጥምድ አድርጋ የያዘቻት ወንድሟ ባርኮቴን ስለወደደችባት ነው በማለት እናገራለች። ፍቅር ደግሞ ዴቭን እንደምትወደው ነው ዴቭ ደግሞ እኔ እማቀው አደይ እንደሚወዳት ነው በማለት ለፍቅረኛዋ ለኤላ ትነግረዋለች ፍቅሩን እንዳልገለጸላት በጣም ታመሰግናለች። ፈጣሪ ሆይ ተመስገን ይህንን እንዳይ ስላደረክኝ በማለት እና አንተ ካሰብከው ውሳኔን ላስቀረህ አልፈልግም በማለት ወደ እጉዞው እንዲሄድ ትነግረዋለች። እሱ የሚነገረው ወይንም ያለበት የሚሰራው በቤተሰቦቹ ውሳኔ እንደሚመራ ታውቃለች። እኔ ካሃስ ከውሳኔ ላስቀረህ አልችልም። እኔ የምፈልገው አንተ እኔ ግን እኔ እዚህ የምፈልገው ከአንተ ሌላ ሰው እንደሌለኝ እንድታውቅልኝ ነው። ሆቦ ማለት ለእሱ ትነግረዋለች ማለት ነው። በቃ አባዬን እንደምንም አሳምኘው በማለት እና ከአባዬም ጋር አስተዋውቅሻለሁኝ በማለት ለእሱ ሀሴ ነግራት። ለፍቅረኛው ሀይ ከሳቸው ጋር አልተዋወቅም ያን ጊዜ ፍቅር መጣኝ ደሜን ስትጠርግልኝ እኮ ይች ልጅ ዱር እየናት ብለውኛል፣ በማለት ለኤላ ትመልስለታለች። ታዲያ ያን ጊዜ እኮ ልጆች ነን አሁንም እንደዚያው መሰንሾ ወይ? በማለት ለፍቅረኛው አሁንም ይመልስላታል። ለፍቅረኛው ሀይ ከሳቸው ጋር አልተዋወቅም። ያን ጊዜ ፍቅር መጣኝ ደሜን ስትጠርግልኝ እኮ ይች ልጅ ዱር እየናት ብለውኛል፣ በማለት ለኤላ ትመልስለታለች ታዲያ ያን ጊዜ እኮ ልጆች ነን፣ አሁንም እንደዚያው መሰንሾ በማለት የበው ለፍቅረኛው አሁንም ይመልስላታል። እኔ የምፈልገው አንተ ህብቻ የኔ እንዳትርቅና እነሱ እንደመረጧት አይነት ሚስት እሆንልሃለሁ ሰራተኛህም እንኳን ህብሆነ በማለት የፍቅሯን እየገለጸችለት ነው። እሱ ደግሞ ለምን እንደዚህ እቴ ያለሽ በማለት በጣም ይናገራል። ምክንያቱም አንቺ ሚስቴ አትሆኝም እያልኩኝ ከራሴ ጋር እትጣላህ ነበር፣ ያ ግን ስህተት ነበረ በማለት ለሷ ይነግራታል። ራሴን አሳምኘው ነበር በማለት ያ ያሰበው ትክክል እንዳልሆነ ለእሷ ይነግራታል። ምንድን ምንድን ነበረ፣ ከእንቅልፍም ተነስቶ ቢሆን እህቱ ፍቅረኛው እህቱ ፍቅርም እየተጣሉ ነበር እና የነሱንህን ለመገላገል እህት ሱእትፌቷ ላይ ቀለም እየቀባች አደን እየሰራሻት ስራ ነው እያለች ቪዲዮ እየሰወር እያነሳ እየቀረፀቻት ነበረ ማለት ነው። ከዛ ትነሳ እና ውሃም ከደፋችበት በኋላ አንቺ ብን ላይ እያደረግሽው እንደሚመለስብኝ ብለሽ አለማሰብሽ ነው በማለት ሄዳ ደግሞ እህቱን የእድፍን እህት ሊዲያ ቀበጧን ታሰቃያታለች ማለት ነው። አንቺ በእኔ ላይ የምታደርገው ነገር ብታቆሚ ይሻላል። እኔ ወንድምሽን ዴቭን ብዬ ነው እንጂ ከዚህ ቤት አባረርሻለሁ፣ በማለት ስትናገር ወንድሟ ድንገት እይደርስና ከገላገለ በኋላ እህቱን ለመቆጣት ወደ ክላሷ ይገባል። እህትህ መታኝ ነው ብላ ስትነግረው ወደ ክላሷ ገብቶ ለምንድ ነው እንደዚህ የምታደርጊው በማለት እህቱን ሲቆጣት ምንድ ነው የምትለው ጸባይ ሁሉ ተቀያይሮብኛል እኔ በጣም ነው የምታስጠላኝ ፍቅር የምትባል ልጅ በማለት ቀበጧ ሊዲያ ተናገረች ቤቷ ነው እኛ ደግሞ እንግዶች ነን። ስለዚህ ለምንድን ነው እንደዚህ የምትሆኙ? ብሎ እህቱን ካስጠነቀቃት በኋላ እኔ እዚህ ቤት እንደውም መኖር ያስጠላኛል በማለት ወደ ኤላ ጋር ትሄዳለች። ኤላ ቤት ሳታንቋቋ ትሄዳለች። ሳትደውልለት፣ ሳትናገሪ እንዳትመጪ አላልኩሽም ወይ በማለት እሱ ይናገራል። ለምን ለምን እና እንዲሁም ደግሞ ይችኛዋን አደይን የት ነው ያሉት በማለት ትጠይቃቸዋለች። ለሱ ለኤላ ትጠይቀዋለች። ኤላ ደግሞ እንደሌሉ ይነገራል ማለት ነው። እንግዲያውማ ጥሩ፣ እኔ እዚህ እቆያለሁ በማለት በድፍረት እሱ ላይ ጋደም ትላለች ሊዲያ በማለት እሱም ይደነግጣል። አደይም በጣም ስለተበሳጨች መንገድ ላይ ገብታ ነበረ። ምክንያቱም እዛ ቤት አትሂጂ አላልኩሽም ወይ ብላ ሊዲያ ስትላት፣ በጭንቀት በጣም ተጨንቃ መንገድ ላይ ትወድቃለች። ንጉሱና ደመቀህ እየጠበቋን ነበር። አደያደይ አደያደይ እኔ ቤት እሷ አትመጣም እኔ ሄጄ ካልፈልኳት በማለት የሚወዳትና የሚያፈቅራት ልጅ ደመቀ እንትና ንጉሱ ይላል ማለት ነው። ደመቀህ ደግሞ ትመጣለች ያቻት እና በማለት ከርቀት ያዋታል። ከረከተ ሲያዋት አካሄዷም ጥሩም አይደለም ጭንቅላቷን ደግፋ አድርጋ ነበር ታማለች እንዲ እያለ ነበረ ማለት ነው ደመቅ ወደዛ ሲሄዱ እድንገት ትወድቃለች እሷን አንስተው በፊት ወደ አገቱበት ቦታ ይወስዷት ስትነቃ ሁለቱም እነሱ ያገቷትና እንዲሁም እዛ የታገተችበት ቦታ ነበር የት ነው ያለሁት ምንድን ነው የተፈጠረው ብላ በጣም ትደነግጣለች አንተ ከሀዲ እንዴት አሳልፈህ እንደዛ ታደርገኛለህ በማለት ነው ውሃ ትረጭበታለ ተረጋጊ በማለት አንቺ እንዳሰብሽው ቢሆን እዚህ ቦታ ሊሆነ አትገኝም ነበር በማለት እሷን ያስራታል። ያሰራት እንድትረጋጋል። አንተ ንጉሱ፣ እወድሻለሁ፣ አፈቅርሻለሁ እያልህ መውጫ መግቢያ ስታሳጣኝ አልነበረም ወይ? እንደዚህ ሲያደርጉኝ ለምን ዝም አልክልኝ? መውደድ እና ማፍቀር ባፍ ብቻ አይደለም፣ በተግባርም አሳየኝ ስትል ለንጉሱ ነገረችው። እኔ ፍቅርና ደመቀ በሰሩት ነገር እጄ የለበትም የማውቀው ጉዳይ የለም። ባአድንሽ ብዬ ነው አንቺን ፍለጋ ወደ ቤትሽ የመጣሁት። ያን ጊዜ ነው መንገድ ላይ ወድቀሽ ራስሽን እስተሽ ያገኘንሽ በማለት ለሱታ ይነግራታል። እንግዲያውማ ትንሽ አስታውሳለሁ በማለት ለሱ ትነግረዋለች። እሱም እንደገና እንደዛ ስትለው ወደ ሷ ጠጋ ብሎ አደይ ጠረንሽ እያለ ወደ እሷ ጠጋ ብሎ እሷን ለመዛመት ሲሞክር እንዳትነካኝ እያለች ስትታገለው የዛሬው ቪዲዮ ያልቃል ማለት ነው። እንግዲህ አደይ